ቆንጆ ፍቅር አይደለም የወፍ ቆንጆ ግማሽ ሆነሽ ሳለሽ የኔ ሳሳዝን እያለ ነው ብሩኬ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አየኔ ነገር እንግዲህ ብሩኬን ከወደ ቲክቶክ ይዤላችሁ መጥቻለሁ። እንግዲህ ያው ሀይሚዬ ያው ለሀይሚዬ ነው ይሄ ዘፈን፣ ለሌላ ለማንም አይደለም። እንታረቅ አይነት ነገር ነው ዘፈኑ። ቆንጆ ፍቅር አይደለም የወፍ ጎጆ ማለት በቀላሉ የሚፈርስ አይደለም፣ የገነባ ነው ፍቅር የወፍ ጎጆ አይደለም። የወፍ ጎጆ ማለት በጣም ቀላል ነው፣ ከገለባ ነው የሚሰራው፣ ዝም ብሎ ነው እና ሆነሽ ሳለሽ ግማሽ ኔ ምናምን ነገር እና ዘፈኑን በደንብ አልያዝኩትም፣ ብቻ ግን እና የልኝ አይነት ነገር ነው። የምታረቅ አይነት ነገር ነው እና ሀይሚዬ እባክሽ ይህን ዘፈን ሳንታሽ፣ እንግዲህ ብሩኬን ታረጁ፣ ይበቃችኋል። በቃ ወደ ራሳችሁ ተመለሱ። ባካችሁ እውነት ታረቁ። በቃ የምር ይበቃል። በቃ ሁሉንም ነገር ተውት። እስኪ እውነት ለራሱ በቃ ይሁን ለሰላም ስትሉ እኮ ሰላምን ስትፈልጉ ተበዳይ ራሱ ይተዋል። የእናት የአባት እንዴት ነሽ እንዴት ነሽ አንባባል እሞ የሰው ከአባቱ ገዳይ ይታረቅ የለም እሞ ይላልና የሰው ልጅ ብዙ ነገር ተደራርጎ ይታረቃል። እንኳን አይደለም እናንተ በሰው ወሬ ይቅር እና የእናንተ የሰው ወሬ ነው፣ ሌላ ምንም አይደለም እና ሁለታችሁም ጋር ደግሞ ያው አልሸነፍ በይነት አለ። እባካችሁ ተሸነፉ፣ በቃ ለእኛ ስትሉም ቢሆን ታረቁልን። እባካችሁ ብሩኬም ሀይሚ የምትጠላውን ነገር ተው። ሀይሚም ደግሞ በቃ ይቅር በይ፣ ይበቃል፣ ዝቅ በይ፣ በቃ ለፍቅር ብለሽ እባክሽ። እባካችሁ፣ እባካችሁ ታረቁልን፣ ይብቃን፣ በቃ በቃ፣ እኛም ተሰቃየን እናንተም በቃ። ከዚህ በላይ ሀዘን አያስፈልግም። ከዚህ በላይ ለቅሶ አያስፈልግም። እናንተም በየብቻችሁ ላይ በየራሳችሁ ሆናችሁ ቆዘማ ላይ ነው ያላችሁት፣ ሀዘን ላይ ነው ያላችሁት እና እስኪ ዛሬ ይብቃችሁ። እስኪ ዛሬ ሰላም ፈጥራችሁልን ነው በፈጠራችሁ። እውነቴን ነው ምላችሁ፣ በጣም በጣም መሮናል። ያፍቅራችሁ ሳቃችሁ፣ ደስታችሁ ናፍቆናል። እና ብሩኬም ደግሞ ያው ይሄ ዘፈን ላንች ነው ለሌላ ለማንም አይደለም። ላንች የሚመጥን ላንች የሚገባ ነው። እውነት ለመናገር ብሩኬ አፍቃሪ ነው፣ ንጹሕ ልብ አለው፣ የዋህ ነው። ያው አነጋገር ስለማይችል እንደ ሌሎቹ ወንዶች ቅቤ ምላስ ስላልሆነ ተናግሮ ማሳመን ስለማይችል ነው እንጂ ንጹሕ ልብ ነው ያለው። እውነት ለመናገር እውነተኛ ወዳጅ እውነተኛ አፍቃሪ ነው። ስለዚህ ሀይሚዬ ይቅር ብትዩ ቢበቃ ብትታረቁልን ብሩኬም ቢሆን ነገሩን ብትተው ያለችውን ብትሰማ እውነት እኔ ከዚህ በኋላ ታረቁ ከማለት ውጭ ሌላ ምንም ነገር ማለት አልፈልግም። እባካቸው አሁንም ታረቁ፣ ታረቁ። ወደ ትንሂድ እና እስካሁን ያልተናገርኩት አንድ ነገር መናገር እፈልጋለሁ ግን ለመናገር ፈልጌ ግን ላለመናገር ወስኜ ነበረ ግን ደግሞ መናገር ፈለግኩኝ ውዶቼ። ብሩኬ ትላንትና ባደረገው ነገር ማለት በደበደበው ልጅ ማለት ነው፣ ይሄ በዚህ በኩርንችት በውርንጭላ ማለት ነው። እንደው እግዚአብሔር ይቅር በኝ እንኳን መሳደብ አልፈልግም ነበረ። እና ማለት ነው ብዙዎቻቸውን ደግሞ ሙሉ ኮሜንት ያየሁት ምንድን ነው ብሩኬ ጀግና ብሩኬት ጎበዝ፣ ብሩኬት ጀግና፣ እንኳንም መተኸው፣ እንኳንም አልከው፣ እንኳንም ደበደብከው፣ በለው፣ ጨምርለት፣ ድፈቀው፣ ይ ሀገራችንን ያፈረሳት በለው በለው ማለት ነው፣ ቤተሰቦች፣ በለው በለው ማለቱ ቀላል ነው። ግን ይሄ ልጅ ለእናቱ ይኖርላቸው። እውነት እናቱ ይፈልጉታል። ያማችኋል እንዴ? በለው በለው። ጀግና አይባልም። ሰው ሲጣላ ሲደባደብ፣ ጸብ ለማንም እንትን አይልም። ጸብ ጥሩ ነገር አይደለም። የልጅ ስሜታዊ ሆኖ ተናዶ ይሄ ልጅ የሆነ አደጋ ቢደርስበት እና እኛ በስልክ ገብተን ነው ለብሩኬ የምንደርስለት። ነገ ጧት፣ ይሄ ልጅ የአዲስ አበባ ወመኔ ነው፣ የዱርዬ ሰፈር ልጅ ነው። ጓደኞቹን ሰብስቦ መጥቶ ብሩኬን አንድ ነገር ቢያደርገው እንዲሁም ደግሞ የሆነ አደጋ ወይ ጥርሱ ቢወልቅ ወይ ቢፈነከት የሆነ ነገር ቢያደርገው፣ ብሩኬ ቢታሰር ማን ነው ተጎጆ? እናት፣ እኛ እናድነውን በስልክንትን ብለን በስልካችን ገብተን። ስለዚህ ይሄ ነገር ጥሩ ነው እያላችሁ የምትገፋፉ ጥሩ አይደለም። ምክንያቱም ይሄ ነገር ወንጀል ነው። በዚህ ጉዳይ ደግሞ ብሩኬ የሆነ ነገር ቢታሰረስ፣ እስኪ ማን ነው ተጎጆ? እስኪ ንገሩ እንዴ። ለእናቱ ይኖርላቸው የምነካችሁ። በለው በለው አይባልም፣ እውነት ለመናገር እንዴ እኔ አልደገፍኩትም የትላንትናውን። ምክንያቱም ይሄ ልጅ አንድ ነገር ዛሬ ትላንትና እሱ አንድ ነገር ያን ደበደበው። ዛሬ ደግሞ ልጆች ተሰብስበው መጥተው አንድ ነገር ቢያደርጉት ብሩኬን፣ እንዲሁም ደግሞ ይሄ ልጅ ቢታሰር እስር ቤት ቢገባ ቢጠየቅ፣ እኛ እናድነዋለን ወይ ነው። ስለዚህ ያልሆነ ነገር በለው በረው አይባልም። ይሄ ነገር አለመናገር ፈልጌ ነበር፣ በጣም ስለገረመኝ ነው። ቤተሰቦቼ እውነቴ ነው የምላችሁና እንደዛ፣ ለማንኛውም መደረግ የሌለበት ነው ነገር ነው ይሄ፣ ለምን ወንጀል ስለሆነ፣ ብሩኬን ወዳል ሆነ ቦታ ስለሚከተው እንዴ፣ ምንቦጣው ሰርቶ ይብላበት እንጂ ይኑርላቸው። ምንቦጣው ደግሞ በዚህ ይሄ እናቴ ሰው ላይ እየወደቀ ነው ተስፋ የቆረጠው ይመስላል ሲያወት ሰውየው ማለት ነው። ሰውን ያለ ወንጀሉ ወንጀለኛ አድርጎ የሚያወራ ሰው ስለዚህ ብሩኬ ደግሞ አላማ ያለው ልጅ ነው። ወደፊት ብዙ መስራት የሚችል ልጅ ነው። ብዙ አላማ ያለው ሰው ነው። እቅድ ያለው ሰው ነው። ስለዚህ አላማ ያለው ሰው ደግሞ እቅድ ያለው ሰው ደግሞ እንደዚህ አይነት ጥቃቅን ነገር ጋር መነካካት የለበትም። ገቧችሁ ላላማው አዛ ስለሚሆን ማለት ነው። ላላማው ጥሩ ስላልሆነ ደንቃራ ስለሚሆኑ ማለት ነው። ስለዚህ እኔ ይሄን በለው በለው የሚለውን ነገር አልደገፍኩትም። ላለመናገር ፈልጌ ግን አስቤ አስቤ እንዲ ለምን ብዬ ተናገርኩ። ይሄ ደግሞ እውነታ ነው። የሆኑ ነገር ቢሆን እናቱ ናቸው ተጎጂ። እኛ እንደርስለትን በስልክ ገባችሁ። ስለዚህ በለው በለው ማለታችሁን አቁሙ። ሰላም ይሻላል። በቃ እነዚህን ሰዎች መራቅ ይሻላል። በትዕግስት አልፎ ርቆ ከሀይሚዬ ጋር ሰላም ፈጣሩ ነው እንጂ ባክ፣ እንደዚህ አይነት ነገር ውስጥ ባይነካካት ደስ ይለኝ ነበር። ሰውየው ይገባዋል፣ ግን ደግሞ ለብሩኬ ጥሩ አይደለም።